ጳጉሜን አምስት ግብረሰናይ ድርጅት በ2011 ዓ ም ከሲቪል ማህበረሰብ ድርጅቶች ባለስልጣን ፍቃድ ካገኘ ጊዜ ጀምሮ ጎዳና ላይ ያሉ ችግረኛና ምስኪን ወገኖቻችንን በማንሳት ከተረጂነት ወደ ረጂነት እያሸጋገረ ይገኛል። አሁንም አንጋፋና ዝነኛ ከሆኑ የኪነ ጥበብ ባለሙያዎች ጋር እየሰራ እንገኛለን። የምትናፍቀውን ሰላምና እድገት የሚያመጣው ወገንህ ለውርጭና ለአደንዛዥ እጽ ተጋልጦ ጎዳና ላይ ወድቋል። ጎበስ ተባብረን እናንሳው። መከራን ችሎ የሚሻገር ትውልድ እሚያቆም የለም። በሀገሩ ተስፋ ያለው ለድሆች መከታ ነው። እምነቶች ሁሉ ድሃን አልፈው አይሄዱም። ስብዕናም ቢሆን ቢማር የነገ አቅም የሚሆንህን ቢሠራ የሰላም ዋስትና የሚሰጥህን አታነሳውም። ምን በለሱን የጠበቀ ፍሬውን ይበላል። አሮጌ ፎቶህን ወድቆ ብታገኘው አልፈው ትሄዳለህ። ወገንነት መልሶቹ ሁሉ በእጆቻችን ላይ ናቸው። የዛሉ ክንዶች ደጋፊ እጆችን ይሻሉ። የወደቁ ዛላዎችን ሳይንቅ ያነሳ የቅፉን ነዶ ያበዛል። ኑ አብረን ሆነን ምስኪን ወገኖቻችንን ከጎዳና ላይ እናንሳ። አድራሻ ቦሌ ገርጂ ከዩኒቲ ዩኒቨርሲቲ ፊትለፊት ገብረ ሕይወት ህንፃ አራተኛ ፎቅ አሊያም በስልክ ቁጥር በ0935 02 66 63 ወይንም በ0911 67 12 39 ይደውሉ። ዓላማችን ጎዳና ላይ የወደቁ ችግረኛ ምስኪን ወገኖቻችንን በማንሳት ከተረጂነት ወደ ረጂነት ማሸጋገር ነው። ጳጉሜን አምስት ግብረ ሰናይ ድርጅት። ይህ መልእክት የተላለፈላችሁ ጳጉሜን አምስት ግብረ ሰናይ ድርጅት ከአፍሪየልስ ቴሌቪዥን ጋር በመተባበር ነው።